ቀጥሏል መጎብኘት ትችላላችሁም ትችላላችሁ። ዲኤም ሲሪል ስቴትም ዘጠኝ አመት ሊሞላው ሁለት ወር ብቻ ቀርቶታል። ዘጠኝ አመት በየቀኑ በሚለዋወጠው በማያባራው የኦንላይን አለም ውስጥ ይሄ ዘመን የሚመስል ጊዜ ነው። አስቡት፣ ከትንሽ ጅማሬ ተነስቶ ከ600 ሺህ በላይ የሚሆኑ አይኖችና ጆሮዎች የሚከታተሉት ሐሳብ የሚሰጡበት፣ የሚቆጡበት ተስፋ የሚያደርጉበት መድረክ መገንባት ጉርሻ ፔጅ በፌስቡክ ላይ ያደረገው ይህንኑ ነው። በቀላል የሰፈር ወሬ እስከ ከባድ ሀገራዊ አጀንዳ ድምፅ አልባ ለሆኑት ድምፅ ለመሆን የሞከረበት የዘጠኝ ዓመት ጉዞ። ግን ይህ ጉዞ እንዴት ያለ ነበር? ከፖስቶቹ በስተጀርባ ምን ዓይነት ከባድ ትግሎች ተካሂዶ ይሆን? የብዙዎችን ምስጢር አደራ መሸከም፣ የሥልጣን ዐይኖችን መቋቋም፣ የሐሰት ዘመቻዎችን መጋፈጥ ይህ ሁሉ ምን ያክል ዋጋ አስከፍሏል? ዝም ብለን የምናየው የተከታይ ቁጥርና ላይክ ብቻ አይደለም ታሪኩ። ከጀርባው ላብ፣ እንባና ምናልባትም ያልተነገሩ መስዋዕትነቶች አሉ። እና ልክ በዚህ ወሳኝ ምዕራፍ ላይ ዘጠነኛ ዓመቱ ደጃፍ ላይ እንደደረሰ ያቺ የዓለም አቀፉ ቅና ምልክት የፌስቡክ አረንጓዴ መለያ ተለጥፎበታል። ድንገት ነው ወይስ ለረጅም ጊዜ ሲጠበቅ የነበረ የትግል ፍሬ? ይህ እውቅና በገጹ ላይ ምን አይነት አዲስ ጫና ይፈጥራል? ወይስ ከዚህ በፊት ከነበረው የበለጠ ነጻነት ይሰጣል? የጉርሻ ፔጅ እውነተኛ ኡነተኛ ያልተዋበ ታሪክ ገና ብዙ ገጾች አሉት። አብረን እንግለጠው። ዘጠነኛ ዓመቱን ለማክበር የሁለት ወራት ጊዜ ብቻ የቀረው የጉርሻ ፔጅ ታሪክ በኢትዮጵያ ተለዋዋጭ ዲጂታል መገናኛ ብዙሃን ምህዳር ውስጥ የጽናትና የተጽዕኖ ተምሳሌት ሆኖ ይቆማል። ይህ የፌስቡክ ገጽ ከዘጠኝ ዓመታት ገደማ በፊት ሲቋቋም ምናልባትም መስራቾቹ ዛሬ የደረሰበትን ስፋትና ተደማጭነት ሙሉ በሙሉ ላይገምቱት ይችሉ ነበር። በወቅቱ የኢትዮጵያ የኦንላይን ማህበረሰብ ገና በማደግ ላይ የነበረ ሲሆን፣ የፌስቡክ አጠቃቀምም የዛሬውን ያክል ስር የሰደደ አልነበረም። በዚህ መነሻ ውስጥ የተወለደው ጉርሻ ፔጅ ስያሜው በራሱ የባህላችንን መስጠት፣ ማጋራትና መደጋገፍ እሴቶች የሚያንጸባርቅ ነው። ገጹ ለተከታዮቹ መረጃን ሐሳብንና የውይይት መድረክን እንደ አንድ ጉርሻ ለማቅረብ ያለመ እንደነበር አመላካች ነው። የገጹ የእድገት ጉዞ በእውነትም አስደናቂ ነው። ከዜሮ የተከታይ ቁጥር ጀምሮ በሂደት ተከታታይነት ባለው ጥረትና ማራኪ በሆነ ይዘት አማካኝነት ዛሬ ከ600 ሺ በላይ ደርሷል። ይህ ቁጥር በራሱ ትልቅ ስኬት ከመሆኑም በላይ በኢትዮጵያ የፌስቡክ ገጾች ደረጃ ሲታይ ከፍተኛ ከሚባሉ ተርታ ይህንን ያክል የተከታይ ቁጥር ማፍራት ቀላል አልነበረም። ገጹ በተለያዩ ጊዜያት ያነሳቸው አነጋጋሪ ርዕሶች፣ የህዝብን ትኩረት የሳቡ ዘመቻዎች ወይም ምናልባትም ወቅታዊና አስፈላጊ መረጃዎችን በፍጥነት በማድረስ የተከታዮቹን ቁጥር በከፍተኛ ሁኔታ እንዲጨምር አድርገው ሊሆን ይችላል። የእድገቱ ምስጢር የይዘት ጥራት፣ የአቀራረብ ስልት፣ በወቅታዊነትና ከተከታዮቹ ጋራ ያለው መስተጋብር ድምር ውጤት እንደሆነ መገመት ይቻላል። ዘጠኝ ዓመት የሚጠጋ ጊዜ በዲጂታል ዓለም ውስጥ ረጅም ዕድሜ ነው። በዚህ ጊዜ ውስጥ ጉርሻ ፔጅ በርካታ ምዕራፎችን አልፏል። የኢትዮጵያ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መልክዓ ምድር ከፍተኛ ለውጦችን አስተናግዷል። ከምርጫዎች እስከ ማህበራዊ አለመረጋጋቶች፣ ከኢኮኖሚያዊ ማሻሻያዎች እስከ የለውጥ ሂደቶች ድረስ ገጹ በእነዚህ ሁሉ ክስተቶች ውስጥ አልፎ አልፎ በመረጃ ሰጪነት፣ አልፎ አልፎም በውይይት አነሳሽነት ሚና ተጫውቷል። የፌስቡክ መድረክ ራሱም አልጎሪዝሞቹን ፖሊሲዎቹንና ባህሪያቱን በየጊዜው ሲቀያየር ቆይቷል። ጉርሻ ፔጅ ከነዚህ ለውጦች ጋር እየተላመደ፣ አንዳንዴም ከሚሰነዘሩበት ትችቶችና ተግዳሮቶች እንደ ሐሰተኛ መረጃ ክሶች ወይንም የፖለቲካ ጫናዎች ያሉ ጋር እየታገለ ጉዞውን መቀጠሉ የገጹን አስተዳዳሪዎች ጽናትና ብቃት ያሳያል። የዘጠኝ ዓመት ጉዞ መቃረብ ስለዚህ የጊዜ መቁጠር ብቻ ሳይሆን የገጹን የመቋቋም አቅም የመላመድ ችሎታና በኢትዮጵያ የኦንላይን ንግግር ውስጥ የገነባውን ጠንካራ መሰረት የሚያረጋግጥ ክስተት ነው። ይህ ረጅም ጉዞ ለገጹ ቀጣይ ምዕራፎች ጠንካራ መሰረት ጥሏል። የጉርሻ ፔጅ ተጽዕኖ ፈጣሪነትና ማህበራዊና ሚና የሚጫወተው ከሚያቀርባቸው የይዘት አይነቶችና ልዩነትና ስፋት ነው። መረጃዎች እንደሚያመለክቱት ገጹ ከጥቃቅን ማህበራዊ ጉዳዮች አንስቶ እስከ ትላልቅ ሀገራዊ ጉዳዮች ድረስ በመዘርጋት ሁሉን አቀፍ የመረጃና የውይይት መድረክ ለመሆን ይጥራል። ይህ ማለት በአንድ ተራ ቀን በአንድ የተወሰነ አካባቢ የንጹህ ውሃ አቅርቦት መቆራረጥን የተመለከተ የዜጋ ስሞታን ወይም የአንድ ትምህርት ቤት የመሰረተ ልማት ችግርን ሊያነሳ ይችላል። በተመሳሳይ ጊዜ ደግሞ ሀገራዊ ፋይዳ ያላቸውን የፖሊሲ ለውጦች፣ የምጣኔ ሀብት አቅጣጫዎችን፣ የማህበራዊ ፍትህ ጉዳዮችን፣ የምርጫ ሂደቶችን ወይም ሌሎች ሀገር አቀፍ ክስተቶችን በተመለከተ ትንታኔዎችን፣ መረጃዎችንና የተለያዩ እይታዎችን ሊያቀርብ ይችላል። የገጹ ይዘት በዜና ዘገባ፣ በአስተያየት በጥያቄ ማንሳት፣ በውይይት መክፈት፣ አንዳንዴም በቀልድና ቁም ነገር በተቀላቀለበት አቀራረብ ሊቀርብ ይችላል። ይህ የይዘት ስብጥር ገጹ ለተለያዩ የህብረተሰብ ክፍሎች ጋር እንዲገናኝና የበርካቶችን ትኩረት እንዲሰባስብ አስችሎታል። ይህ ሰፊ የርዕሰ ጉዳይ ሽፋን ገጹ ለብዙሃን ድምጽ የመሆን ሚና እንዲጫወት በር ከፍቷል። ብዙውን ጊዜ በመደበኛ የመገናኛ ብዙሃን በቂ ሽፋን የማያገኙ ወይም የተደበሰበሱ ጉዳዮች በጉርሻ ፔጅ አማካኝነት ለውይይት ሲቀርቡ ይታያል። ተራ ዜጎች ያጋጠሟቸውን ችግሮች፣ በደሎች ወይም ያላቸውን ሀሳቦችና አስተያየቶች በገጹ የአስተያየት መስጫ ክፍሎች ላይ በስፋት ሲያንጸባርቁ ይስተዋላል። ገጹ መረጃን ከማድረስን ባለፈ የተለያዩ የተለያዩና አንዳንዴም ተቃራኒ የሆኑ ሀሳቦች እንዲንሸራሸሩበት መድረክ በመፍጠር የህዝብን የልብ ትርታ ለማዳመጥ እንደ መስኮት ያገለግላል። የገጹ አስተዳዳሪዎች የተለያዩ ምንጮችን በመጠቀም ወይንም ተከታዮች የሚያደርሷቸውን ጥቆማዎች መነሻ በማድረግ ይዘቶችን ያዘጋጃሉ። ይህም የዜጎችን ተሳትፎ ያጠናክራል። የገጹ ህያውነትና ተለዋዋጭነት የሚረጋገጠው ከተከታዮቹ ጋራ ባለው ንቁ መስተጋብር ነው። የአስተያየት መስጫ ክፍሎቹ ወይም ኮሜንት ሴክሽን ብዙውን ጊዜ በሀሳብ ልውውጥ በክርክርና በድጋፍ ሰጪ አስተያየቶች የተሞሉ ናቸው። በአንድ ርዕሰ ጉዳይ ላይ የሚሰነዘሩ የተለያዩ አመለካከቶች ገጹን ወደ ንቁ የውይይት አደባባይ ይቀይሩታል። ይህ ከፍተኛ መስተጋብር ጉርሻ ፔጅ በቀላሉ የዜና ማሰራጫ ብቻ ሳይሆን ሰዎች የሚሰሙበት፣ የሚወያዩበትና አንዳንዴም ስሜታቸውን የሚገልጹበት የማህበረሰብ መድረክ መሆኑን ያረጋግጣል። በገጹ ላይ የተነሱ ውይይቶች አንዳንዴም ከኦንላይን መድረኩ አልፈው በጓደኞች በቤተሰብና በስራ ቦታዎች መነጋገሪያ ሲሆኑ አልፎ ተርፎ የሌሎች ሚዲያዎችን ወይም የባለድርሻ አካላትን ትኩረት ሲስቡ ይታያል። ይህ ሁሉ ሲደመር ጉርሻ ፔጅ በኢትዮጵያ የዲጂታል መረጃ ስርጭትና የማህበረሰብ ውይይት ላይ የራሱን ጉልህ አሻራ ጥሏል። ዘጠነኛ ዓመቱን ለማክበር ሁለት ወራት ብቻ በቀሩት ወሳኝ ወቅት ላይ ጉርሻ ፔጅ በዲጂታል ጉዞ ሌላ ታላቅ እውቅናን ተጎናጽፏል። ለአመታት ያክል ከ600 ሺህ በላይ ተከታዮችን በማፍራት በኢትዮጵያ የፌስቡክ መድረክ ላይ ጉል ተጽዕኖ ሲያሳድር የቆየው ይህ ገጽ በቅርቡ ከፌስቡክ ኩባንያ ይፋዊ የማረጋገጫ ምልክት አግኝቷል። ይህ ማረጋገጫ በገጹ ስም ጎን የሚታየውና የመለያውን ትክክለኛነት የሚያረጋግጥ ሰላማዊ ምልክት ወይንም ቬሪፋይድ ባጅ ሲሆን ዘገባው በሚጠናቀርበት ዕለት ይፋ ሆኗል። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጦ አፓርታማ በካሪ በሺህ ብር ብቻ ከዲኤም ሲሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋለሁ የምትሉ የጨረቃ ቤት ነው ካርታ ይለው በኮሪደር ልማት ቤት ሊፈርስ ነው ብሎ ከመጨናነቅ ከሺህ ብር ቅድመ ክፍያ ጀምሮ ከባል አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 ካል መጎብኘት ትችላላችሁ። ዲኤም ሲሪል ስቴት። ይህ ክስተት ለገጹ የረጅም ጊዜ ታሪክና ተከታታይነት ያለው ጥረት ትልቅ ትርጉም የሚሰጥና በታሪኩ ውስጥ እንደ አንድ ቁልፍ ምዕራፍ የሚመዘገብ ነው። ይህ የቬሪፊኬሽን ባጅ በቀላሉ የማስዋቢያ ምልክት አይደለም። በተለይም ሀሰተኛ መረጃና አስመሰዎች በሚበዙበት በዛሬው የዲጂታል ዓለም ውስጥ ከፍተኛ ተግባራዊ ጠቀሜታ አለው። በመጀመሪያ ደረጃ የገጹን ትክክለኛነትና ኦፊሴላዊነት ያረጋግጣል። ይህ ማለት ተጠቃሚዎች የሚያገኙት መረጃ ከትክክለኛ ጉርሻ ፔጅ እንጂ ስሙን ከሚጠቀም ሌላ ሀሰተኛ ወይም አድናቂ ገጽ እንዳልሆነ በቀላሉ መለየት ይችላሉ። ይህ ማረጋገጫ ሂደት ፌስቡክ ገጹ የታወቀ እውነተኛና የተሟላ መሆኑን ካረጋገጠ በኋላ የሚሰጠው እውቅና ነው። ለጉርሻ ፔጅ የተአማኒነት ማሳደጊያ ነው። ገጹ የሚያነሳው ማህበራዊ እና ሀገራዊ ጉዳዮች ብዙ ጊዜ ከባድ እና አከራካሪ ሊሆኑ ስለሚችሉ ይፋዊ ማረጋገጫ የሚሰጠው መረጃና ትንታኔ ይበልጥ ክብደት እንዲኖረው እና በተከታዮች ዘንድ ያለው መተማመን እንዲጨምር ያደርጋል። በተጨማሪም ቬሪፋይድ መሆን ገጹ ከአስመሳዮች ለመጠበቅ ይረዳዋል። ታዋቂ ገጾችን በመምሰል የሐሰት መረጃ የሚያሰራጩ ወይም ተከታዮችን የሚያታልሉ አካላት በብዛት በሚገኙበት መድረክ ላይ ይህ ምልክት እንደ መታወቂያ ሆኖ ያገለግላል። ለተከታዮቹም ቢሆን የሚከታተሉት ገጽ በፌስቡክ የተረጋገጠ መሆኑን ማወቁ የመተማመን ስሜትን ከመጨመሩም ባሻገር የሚሳተፉበት የውይይት መድረክ ትክክለኛና ዋናው መሆኑን ማረጋገጫና ይሰጣል። የዚህ እውቅና መምጫ ጊዜም ልዩ ትርጉም ይጨምርበታል። ገጹ ዘጠነኛ አመቱን ሊደፍን ጥቂት ሳምንታት ብቻ በቀሩበት ወቅት ይህንን የቬሪፊኬሽን ባጅ ማግኘቱ ላለፉት ዘጠኝ አመታት ለተሰሩት ስራዎች ለገነባው ማህበረሰቡና ላሳደረው ተጽዕኖ እንደ አንድ ማጠቃለያና እውቅና ተደርጎ ሊታይ ይችላል። ይህ ረጅም ጊዜ ያስቆጠረ ጥረት በመጨረሻ በአለም አቀፍ መድረክ ደረጃ እውቅና ማግኘቱን ያሳያል። ስለዚህም ይህ ቬሪፊኬሽን የጉርሻ ፔጅን ጉዞ የሚያጠናክር ለብዙሃን ድምፅ የመሆን ሚናውን ይበልጥ የሚያጎላና ለወደፊቱ ሊኖረው ለሚችለው ተጽዕኖ መሰረት የሚጥል ወሳኝ ክስተት ነው። የጉርሻ ፔጅ በዘጠኝ ዓመታት የተጠጋ ጉዞን ስንቃኝ በኢትዮጵያ ተለዋዋጭ ዲጂታል መገናኛ ብዙሀን ምህዳር ውስጥ የራሱን ግልጽና የማይካድ አሻራ ማሳረፉን እንገነዘባለን ከ600ሺ በላይ የሚሆን ሰፊ የተከታይ መሰረት በመገንባቱ በራሱ ትልቅ ስኬት ሲሆን፣ ይህንን ያደረገው ደግሞ ከጥቃቅን ማህበራዊ ጉዳዮች አንስቶ እስከ ትላልቅ ሀገራዊ ጉዳዮች ድረስ የሚዘልቅ ሰፊ የይዘት ሽፋንን በመከተል ነው። ይህ አካሄድ ገጹን መረጃ ከማሰራጨት ባለፈ ንቁ የውይይት መድረክ እንዲሆንና የተለያዩ የህብረተሰብ ክፍሎች ድምፃቸውን የሚያሰሙበት፣ ሀሳባቸውን የሚለዋወጡበትና አልፎ አልፎም ቅሬታቸውን የሚያቀርቡበት መድረክ እንዲሆን አስችሉታል። ለብዙሃን ድምጽ የመሆን ሚናው በተለይም በመደበኛ ሚዲያ በቂ ትኩረት ላያገኙ የሚችሉ ጉዳዮችን በማንሳትና የተለያዩ አንዳንዴም ተቃራኒ የሆኑ አስተያየቶችን በማስተናገድ ረገድ ያለው ፋይዳ ከፍተኛ ነው። ይህ በሀገሪቱ የተስፋፋ የመጣውን የኦንላይን የህዝብ ውይይት ባህል በማጎልበት ረገድ የራሱን አስተዋጽኦ አበርክቷል። የገጹን በኢትዮጵያ ዲጂታል ስነ ምህዳር ውስጥ ያለውን አስፈላጊነትም ያረጋግጣል። ወደፊት ስንመለከት ለዘጠኝ ዓመታት የምስረታ በዓሉ መቃረብና በቅርቡ ያገኘው የፌስቡክ ይፋዊ የማረጋገጫ ምልክት ወይንም ቬሪፊኬሽን ለጉርሻ ፔጅ አዲስ የእድገትና የተጽዕኖ ምዕራፍን የሚከፍት ነው። ይህ የቬሪፊኬሽን ባጅ የገጹ ተአማኒነት በእጅጉ ከፍ ከማድረጉን ባሻገር ከአስመሳዮችና ከሀሰተኛ ገጾች በግልጽ እንዲለይ ያደርገዋል። ይውቅና ምናልባት ለወደፊት ይበልጥ ጥልቅና ሰፊ ምርምር የሚጠይቅ ዘገባዎችን ለማቅረብ ከተለያዩ ተቋማት ጋር በመተባበር ለመስራት ወይም አዳዲስ የይዘት አይነቶች እንደ ቪዲዮ ዘገባዎች ወይም የቀጥታ ውይይት ያሉ ለማስተዋወቅ ተጨማሪ መተማመንና ድልን ይፈጥራል። የዘጠነኛ ዓመቱን መታሰቢያ ምክንያት በማድረግ ገጹ ልዩ ዝግጅቶችን፣ ግምገማዎችን ወይም ለተከታዮቹ ምስጋና የሚያቀርብበትን መንገድ እንደሚያዘጋጅ የሚጠበቅ ሲሆን፣ ይህም ከተከታዮቹ ጋር ያለውን ትስስር ይበልጥ ያጠናክራል። ይህ አዲስ እውቅና ገጹ በቀጣይነት ይዘቱንና አቀራረቡን እንዴት እንደሚያሻሽል እንዲሁም የዲጂታል ተጽዕኖውን በምን መልኩ እንደሚያሰፋ ለማወቅ ያጓጓል። በአጠቃላይ ጉርሻ ፔጅ ላለፉት ዘጠኝ ዓመታት ያሳየው ጽናት፣ እድገትና ማህበራዊ ተሳትፎ በቀላሉ የሚታይ አይደለም። ከቀላል ጅምር ተነስቶ በብዙ መቶ ሺዎች የሚቆጠር ማህበረሰብን ያቀፈ የሀገሪቱን የልብ ትርታ ለማዳመጥ የሚሞክርና በቅርቡም ዓለም አቀፍ የመድረክ ዕውቅናን ያገኘ ተቋም ሆኗል። በአዲሱ የቬሪፊኬሽን እውቅና ታግዞ ገጹ በቀጣይ ዓመታትም በኢትዮጵያ ማህበራዊና ፖለቲካዊ ጉዳዮች ላይ ሀሳብ በማንሸራሸር የሕዝብ ውይይትን በማነቃቃትና መረጃን በማድረስ ረገድ ቁልፍ ሚናን አጠናክሮ እንደሚቀጥል ይጠበቃል። ጉርሻ ፔጅ የሚያልፍባቸው ቀጣይ ምዕራፎች የኢትዮጵያን ዲጂታል ሚዲያ መልክዓ ምድርና የኦንላይን የሕዝብ አስተያየት ተለዋዋጭ ባህሪን ለመረዳት እንደ አንድ ማሳያ ሆነው ያገለግላሉ። የገጹ ቀጣይነት ያለው ስኬትና ተጽዕኖ በሀገሪቱ የዲሞክራሲ ውይይትና የመረጃ ፍሰት ላይ በጎ አስተዋጽኦ ሊያበረክት ይችላል። እንግዲህ የጉርሻ ፔጅ ታሪክ ከሞላ ጎደል ዘጠኝ ዓመታትን ያስቆጠረ የዲጂታል ጉዞ የጽናትና የማህበረሰብ ተሳትፎ ማሳያ ነው። ከጥቂት ተከታዮች ተነስቶ ከ600 ሺህ በላይ የሚሆን ግዙፍ የኦንላይን ማህበረሰብን መገንባት፣ በተለይም በየጊዜው በሚለዋወጠውና ፈተናዎች በበዙበት የኢትዮጵያ ዲጂታል ምህዳር ውስጥ ቀላል የማይባል ስኬት ነው ገጹ በይዘቱ ስፋት ማለትም ከጥቃቅን ማህበራዊ ጉዳዮች አንስቶ እስከ ትላልቅ ሀገራዊ ጉዳዮች ድረስ በመዳሰስ የተለያዩ የህብረተሰብ ክፍሎችን ትኩረት ለመሳብና አጀንዳ ቀራጭ ለመሆን ችሏል። ይህ አካሄዱ ለብዙሀን ድምፅ የመሆንን ሚና እንዲጫወት አስችሎታል። ተራ ዜጎች ስሞታቸውን፣ ሀሳባቸውንና ትዝብታቸውን የሚገልጹበት እንዲሁም በሀገራቸው ጉዳዮች ላይ በንቃት የሚወያዩበት መድረክ ሆኖ አገልግሏል። የገጹ የአስተያየት መስጫ ክፍሎች የህዝብን የልብ ትርታ የሚያዳምጡበት፣ የተለያዩ አመለካከቶች የሚጋጩበትና የሚተነተኑበት ህያው አደባባይ ሆነ ቆይቷል። የረጅም ዓመታት ዝናው ፍጻሜ ላይ ዘጠነኛ ዓመቱን ሊደፍን ወራት በቀሩበት ወቅት ያገኘው የፌስቡክ ይፋዊ የማረጋገጫ ምልክት ወይም ቬሪፊኬሽን ለዚህ ሁሉ ጥረትና ተጽዕኖ እውቅና የሚሰጥ ይመስላል። ይህ ሰማያዊ ምልክት ከጌጥነት ባለፈ የገጹን ትክክለኛነትና ተአማኒነት የሚያረጋግጥ፣ ከአስመሳዮች የሚከላከልና በተከታዮች ዘንድ ያለውን መተማመን የሚያሳድግ ወሳኝ መሳሪያ ነው። በዚህ እውቅና አማካኝነት ጉርሻ ፔጅ የሚያስተላልፋቸው መረጃዎችና የሚያነሳቸው የውይይት ነጥቦች የበለጠ ክብደት ሊኖራቸው ይችላል። ይህ እውቅና የመጣበት ጊዜ የዘጠኝ ዓመት ምስረታ በዓል ዋዜማ ላይ መሆኑ ለዓመታት ለተከማቸው ስራና ለተፈጠረው ተጽዕኖ እንደ አንድ የማጠቃለያ ሽልማት ወይንም እውቅና ተደርጎ ሊወሰድ ይችላል። ወደፊት ስንመለከት ጉርሻ ፔጅ አሁን ባለው የእውቅና ደረጃና በተከማቸ ልምድ ላይ ተመስርቶ ተጽዕኖውን ይበልጥ ሊያሰፋ ይችላል። ቬሪፊኬሽኑ የፈጠረለት ተጨማሪ ተአማኒነት ይበልጥ ጥልቅና ሰፊ ምርምር የሚጠይቁ ዘገባዎችን ለማቅረብ ምናልባትም ከተለያዩ የባለ ድርሻ አካላት ጋር በመተባበር ለመስራት ወይንም አዳዲስ የዲጂታል ይዘት አቀራረቦችን ለመሞከር በር ሊከፍት ይችላል። እርግጥ ነው ይህ እውቅና የራሱን ኃላፊነት ይዞ ይመጣል። የገለልተኝነት የስነ ምግባርና፣ የመረጃ ጥራትን የመጠበቅ ግዴታን ያጎላዋል። የገጹ ቀጣይ ጉዞ በኢትዮጵያ የዲጂታል መገናኛ ብዙሃን እድገት፣ የኦንላይን የህዝብ ውይይት ባህል መዳበር ና የማህበራዊ ሚዲያ በህብረተሰብ ና በፖለቲካ ላይ ስላለው ተጽዕኖ ግንዛቤ ለማግኘት እንደ አንድ ማሳያ ሆኖ ያገለግላል። ጉርሻ ፔጅ በዘጠኝ ዓመቱ ዋዜማ ላይ ሆኖ ያለፉ ስኬቶቹን እያሰላሰለና የወደፊቱን በአዲስ እውቅና እየተመለከተ በኢትዮጵያ ዲጂታል ታሪክ ውስጥ የራሱን ጉልፍ ምዕራፍ መጻፍ ችሏል።